ለምን እንደሆነ ባላውቅም የዛሬዋ ቀን አልመሽን ብላኝ ነበረ። ያንን ፖስት ካዩኝ ሰዓት ጀምሮ። ሰላም ጤና ይስጥልኝ። እንደ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። እውነት ለመናገር ያክል የዛሬው ደስቴ ወደር የለው። እግዚአብሔርን ሰው በዚህ ልክ ይደሰታል እንዴ? አላውቅም። እኔ እውነት ለምናገር ያኔ ዛሬ ብሩኬና ሀይሚ እየተሞሸሩ ያክል እየተሰማኝ ማለት ነው። ውዶች ዛሬ አዲስ ነገር ነበረ። እሱም ምንድን ነው ወደሚለው እንሄዳለን። ላይክ ሼር አድርጉ። እኔ እኮ ቶሎ ወደ ገደለው ነው የምገባው። በቃ ከየት ወዴት ወዴት እንደሆነ ራሱ ከምን የት ቤት እንደሆነ ራሱ ሳልናገር ቶሎ ብዬ በቃ ደስቴን መቆጣጠር ስለሚያቅተኝ ይሁን ምን አይነት ችግር እንዳለብኝ አላገ ብቻ ቤተሰብ ይቅርታ ይደረግልኝ። ያው ስለምታውቁት ነው እናንተም የት እንደሆነ። እናማ ውዶች ዛሬ የቀብራረው የቀብራረው ወንድም የሆነው ፍፄ ከሚባለው በላይ ለየት ያለ ስጦታ ለሀይሚዬና ለብሩኬ ሰጥቶልናል። እኔ ከሚባለው በላይ ነው ደስ ያለኝ እግዚአብሔር ነው ብላችሁ

ሁለቱንም ጠርቷቸዋል። ስጦታው ምን እንደሆነ አላወቁም። ብቻ ፈልጋቸዋለሁ ብሎ ነበር የጠራቸው። በጠራቸው መሰረት እነሱም ተገኝተው ነበር ማለት ነው። ብቻ ዛሬ ደስ ብሏቸዋል። ሀይምዬም ምምር ብላ ልብስብስ አድርጋ ምናምን ነገር ብሩኬ ምናምን በቃ አብረው ፏ ድምቅ ብለው ነው የመጡት። እንግዲህ የተዘጋጀላቸውን ስጦታ ላይ አላወቁም። ያው ሲመጡ ነው። ለእኛ ግን ተቀድሞ አሳይቶን ነበረ። ፍጼ በዛ አጋጣሚ ፍፄ እውነት ትለያለ አንተ ለእነሱ ደስታ አንድነታቸውን በቃ እንዳይለያዩ የምታደርገው ጥረት እንዶ እግዚአብሔር ትልቅ ደረጃ ያደርስ ነው። እኔ ማለት እንፈልገው ውዶቼ፣ እንደዚህ አይነትን መልካም ሰው እንዶ ሰፖርት አደርጉ በእውነት በጣም በጣም ከመጣ ጊዜ ጀምሮ በቃ ያለው ክብር፣ በተለይ ደግሞ ለሀይሚዬ ምናምን፣ በእርግጥ አያዳላም። በተለይ ለሀይሚ ያው እንዳትጎዳ የሆነ ምናምን እንዳትጎዳ ስላችሁ ብሩኬ አይደለም ሌላ ሰውን እንዳይጎዳት በቃ ስሟን እንዳያበላሹት ምናምን በቃ የሚያደርገው ነገር ያለው ጥረት በጣም ለእኔ ነው ጎልቶ የታየው። ወይስ ለእናንተ ሁላ ነው? ብቻ ይለያል። ፍቅራችሁን ያብዛላችሁ ማለት ይፈልጋለኝ። እንግዲህ ውዶች የሀይሜንና የብሩኬን ስም ለሀይሚዬ አይደለም አይደለም የብሩኬንና የሀይሚን ስም ለብሩኬ አዎ የሀይሚንና የብሩክን ስም ደግሞ ያው ለሀይሚዬ ማለት ነው። ብቻ ደስ ይላል። ስማቸውን አሰርቶ ነው የሰጣቸው ከሚባለው ደስ ይላል። ይሄንን ደግሞ ያደረገው በት ምክንያት የእነሱን አንድነት ስለምፈልግ ነው። አንድነታቸውን እንዲለያዩ ስለማልፈልግ ነው። ቀጣይነታቸው በቃ ዘላቂ እንዲኖረውና እስከ መጨረሻው በቃ አንድነታቸውን በአጠቃላይ የሚገልጽ ነው ምናምን ነገር ብሎም ማብራሪያ ሰጥቷል ማለት ነው። ያው ባይሰጥም ይታወቃል። የልብን ፍቅር በአንገት ላይ በሀብል ማሰር ማለት ነው እንግዲህ ፍቅርሽን በሀብልሽ ሰሪው ነው የሚባለው ውዶቼ። እኔ አላቅም ያው የኔ ፍቅር በሀብል ታስሮ ስለማያቅ ትላላችሁ። ያው ግልጽ ናይ ነጩን እናውራ ከተባለ እናውራ ነው ውዶቼ፣ እናውራ ነው። አይ እንዲ መደባበቅ አያስፈልግም። እንደዛ ነገር ለማንኛውም ግን ከሚባለውና ከምላችሁ በላይ እኔ ማለት ነው ከኔ ደስታ ይልቅ የሰው ደስታ ያስደስተኛል። ማንም ሰው ይሁን የሆነ ደስተኛ ሆኖ ሕልሙ ተሳክቶለት የሆነ የሚያስደስተው ነገር ደግሞ ሲደረግለት በጣም ነው ደስ የሚለኝ። ሀይሜ በጣም ነው ደስ ያላት፣ ብሩኬን በጣም ነው ደስ ያላቸው። ብቻ እኔም ጠብቅ የነበረ ደስ እንደሚላቸው በቃ አሌለ። እኛም ከምንም በላይ ደስ ብሎናል። እንግዲህ ይሄ ማለት ነው እንግዲህ ከዚህ በኋላ እናንተ ፍቅር ይግለጽ ፍቅር ጥያቄ አቅርብ ምናምን ለምትሉ ሰዎች እንደው ጌታ ይሁን ፈጣሪ የሆንባችሁ እንደዚህ አይነት ጥያቄ ኮመንት ላይ እንዳትልከሰከሱ። ብሩኬና ሀይ በብሩኬና በሀይሚ መሀል ራሱ ፕራንክ መደራረግ ቢኖር ብሩኬ እንደዚህ ነው፣ ሃይሚ እንደዚህ ነች ምናምን ብላችሁ ጀጅ ማድረጉን ከዚህ በኋላ ብታቆሙት ጥሩ ነው። እዚ ጋ እነሱ ጋር አንድነት ባይኖር ወደፊትን ባያስቡ ኖሮ ሲጀመርም እሱ ይህንን ስጦታ ሲሰጣቸው ኖ ይሉ ነበረ ኖ አያስፈልግም እኛ ጋር ያለው እውነታ ጓደኝነት ነው እንጂ ከዛ ያለፈ የለም ብለው ይናገሩ ነበር እና በብዙ ነገር በብዙ መንገድ አንድነታቸውንና በቃ እንደሚዋደዱ አሳይተዋል። ከዚህም በላይ ደግሞ እስከ ዛሬ ካሳዩትም በላይ ደግሞ ዛሬ በዚህ በሀብል በአንገት ሀብል አስመስክረዋል አንድነታቸውን። ስለዚህ እባካችሁ ከወዱኒ ማለት የምፈልገው እንደዚ አይነት ተንኬሴ የሆነ ጥያቄ የፍቅር ጥያቄ አቀርብላት ብሩኬ እንደዚህ ለሀይሚ ለብሩኬ ድብቅ ነሽ ምናምን ብላችሁ ከዚህ በኋላ እንድትወቅሷትም እንድታሳዝኗትም አንፈልግም። ብሩኬንም እንደዛው እንድታሳዝኑት አንፈልግም። ለምን በቃ አሌለ በጣም ነው ደስ ያላቸው ሲሰጣቸው። ይሄ የአንገት ሀብል በጣም ከሚባለው በላይ ነው ደስ ያላቸው። የአንገት ሀብል ለብሶ መዞር ማለት እንደ ቀላል ነገር የሚታይ አይደለም። የአንድን ሰው ስም በአንገታችሁ ይዛችሁ መዞር ማለት ነው። አስቢ ላስብህ፣ አረሳሽም፣ አረሳህም፣ አንተ በእኔ ልብ ውስጥ ነህ። ብዙ አይነት ትርጉም አለው። ዝም ብሎ አይደለም ይሄ የአንገት ሀብል ዝም ብሎ አይደለም የተደረገው፣ እና ትርጉሙን በደንብ ማወቅ አለብን። ይህንን ነው ማለት ምፈልገው። ከዚህ በኋላ ባናሳዝናቸውም አጓጉል ጥያቄን በኮመንት ባንሽ ለጠለጥም፣ ቀለበት አድርግላት፣ እንዲበልላት ምናምን። ሁሉም በሂደት ነው የሚሆነው። በቃ ፈጣሪ ሲፈቅድ፣ ፈጣሪ ፈቅዷል ዛሬ ይሄንን እጃ አንገታቸው ይሄን ሀብል ያደረጉት። ስለዚህ ነገ ደግሞ ሌላ ቀን ነው ነገ ደግሞ ሌላ ቀን ነው። ፈጣሪ ሲፈቅድ ቀለበት ያደርግላታል በራሱ ጊዜ ማለት ነው ውዶቼ። ይሆን አሌለ ምንቅርቅሩ የወጣ ፍቅር ይሆን ነበር የብሩኬና የሃይሚ ሁሉን ነገር እንደዚህ በይፋ ወድሻለሁ ወድሃለሁ ምናምን ቢኖር የሆነ እኔ እንደዚህ ምናምን ምናምን ቢኖር ማለት ነው፣ እንደዚህ በይፋ ፍቅር መገላለጥ ቢኖር እግዚአብሔርን ብሩኬና ሃይሚ እስከ ዛሬ ድረስ በቃ ምቀኛቸው ይበዛል ምናምን ነገር። አሁን ግን በቃ እነሱ ፍቅራቸውን በውስጥ ስራቸውን ደግሞ በእኛ ጋር በቃ አሌለ ህልማቸውን፣ ስኬታቸውን በቃ አሌለ። በቃ እንደዚህ በጣም ደስ የሚል በቃ ውዶቼ፣ ከብሩኬና ከሀይሚ የሆነ የሆነ ነገር መማር አለብን፣ እኛም ማለት ነው። በቃ ለእኛ ያልነውን ሰው ይፋ ማውጣት የለብንም። ይሄ እኮ የኔ ነው ምናምን ብላችሁ በይፋ እንደዚህ ግልጥ አትናገሩ። በቃ እንደምትዋደዱ በልባችሁ ውዴታችሁን በልባችሁ አድርጉት። ያ ነው ዘላቂ ፍቅር ሊሆን የሚችለው። ያ ነው ነገ ትዳርን መስራታችሁ አብራችሁ ልትኖሩት የምትችሉት ያ ነው። ሲጀመር ትዳር ሊዳርን መስርታቸው አብራችሁ ልትኖሩት የምትችሉትን ሰው ይፋ አታደርጉና ይህን ነው ማለት የምፈልገው። በእርግጥ ፍቅር ብዙ ፈተና አለበት። ፍቅር ይደከምለታል። ሳንደከም ዝም ብለን የምናገኘው ነገር አይደለም። ብሩኬና ሃሚ ደግሞ እስከ ዘላለም አይባልም። ያው ፈጣሪ እስከፈቀደ ድረስ በዚህ ምድር እስካላችሁ ድረስ እግዚአብሔር እግዚአብሔር አምላክ በፍቅር ያኑራችሁ። ፍፄ ደግሞ ከልብ እናመሰግናለን፣ ወንድማችን ኑርልን፣ የኛ መልካም አይቀይርህ ልብህን አይቀይርብን፣ ደግሰው ማለት ነው። ከዛም አልፎ ከአንገት አብሉን ካደረገላቸው በኋላ የመሳም ግብዣ አድርጎላቸው ነበረ። እየተጎራረሱ የልብ የልባቸውን እያወሩ ጥሩ ጊዜያትን አብረው አሳልፈዋል ማለት ነው። ዋው ቤተሰብነት ይህንን ይመስላል። ጉዶች፣ እንግዲህ ሀሳብ አስተያየት ካላችሁ በኮመንት አስቀምጡ። ላይክ ሼር አይረሳ።